ሸራ ይቸግራቸዋል። ያ ኳህ ላይ ደግሞ የምታይው እ ያላለቀው ህንጻ በ3600 ካሬ ላይ ነው ያረፈው። ሰላም ዩቲዩብ እንዴት አላችሁ? ዛሬ የምንገኘው መቄዶንያ ነው። ዞር ዞር እያለን መቄዶንያ መቄዶኒያ ምን እንደሚመስል እና ደግሞ መረዳት ያለባቸው ሰዎች ምንም እንደሚያስፈልጋቸውም አንድ ላይ ዞር ዞር እያለን እናያለን። አብራችሁ ነው ጋር አንድ ላይ ይህ ህንጻ ደግሞ እንደምታዩት አዲስ የተሰራ ያለው 3600 ካሬ ላይ ያረፈ ህንጻ ነው። አሁን ደግሞ የምንገባው ወደ አንደርግራውንዱ የአእምሮ ህሙማን ክላስ ነው። ገብተን ደግሞ ሰዎቹ እናያቸዋለን። ምንምን ያስፈልጋቸዋል፣ ምንድን ነው እዚህ ጋር በጣም ብዙ እና ትልቁ ነገር፣ መድኃኒት አለ፣ ልብስ አለ፣ ዳይፐር አለ፣ በጣም ብዙ ነገር ያስፈልጋቸዋል። እና ኢትዮጵያም፣ ከኢትዮጵያ ውጭ የምትኖሩም ሰዎች በመድኃኒትም ቢሆን በልብስ በአልባሳት፣ በዳይፐር በጣም በብዙ ነገር መርዳት ይቻላል። እና የምታዩት ነገር ያስደስታቸዋል እንጂ ብዙ አይምሮችን አይረብሾም። እንደምታዩት ይሄ የአይምሮ ሁማን ክላስ ነው፣ እና ሁሉንም እየመጣችሁ ብታያቸው ከህክምና ከምግብ ከተለያየ ከመጠለያ ከአልባሳት በተጨማሪ ከፍተኛ ውጭ የሚወጣው እዚህ ውስጥ ነው። ስለዚህ አሁን አንድ የራስ ምታት መሬት ገዝቶ የሚያቅሰው ያውቃል፣ ዋጋውን ማለት ነው። የአይምሮ መሬት የአይምሮ ሁማን መሬት ሲባል ደግሞ በጣም ከባድ ነው። ከውጭ ነው እንዳለ የሚመጣው ማለት መድኃኒቶቹ። ስለዚህ እነሱን ማግኘት ራሱ አንድ ፈተና ነው ካገኘህ ራሱ በጣም ውድ ናቸው። ስለዚህ ይህን ፕሮግራም የምትመለከቱ ሰዎች በሁሉም ሀገር ያላችሁም በውጭ ሀገር፣ በሀገር ውስጥ ያላችሁ ሰዎች አስመጪ ላኪ፣ እንደዚሁም ኢምፖርት ኤክስፖርትና ቸርቻሮ የምሰሩ ካላችሁ ስድስት ወር አምስት ወር የቀረ መሬት ብታመጡ ልንኛ በርካታ ከ2500 በላይ ክልልን ጨምሮ አይምሮማኖች አሉን። እነዚሁም አይምሮማኖች ጋር ማደረስ ስለምንችል እንደዚሁም ስኳር ታማሚ በርካታ፣ ግፊት ታማሚ በርካታ ሰዎች አሉን። ስለዚህ እዛ ማድረስ ስለምንችል እናንተ ጋር አራት ወር አምስት ወር የቀረው መድኃኒት እኛ ጋር ብታመጡት እናንተ ጋር ሊበላሽ ይችላል። እኛ ጋር ግን ወዲያው ስለምንጠቀምበት ሳይበላሽ እንጠቀምበታለን። እናንተም እንደ ትልቅ እርዳታ እንትን ስለሚንቆጥረው ማለት ነው። ከዛ ባለፈ በየአልጋው ላይ እያንዳንዱ ቁጥር አለው የአልጋ ቁጥር አላቸው። ስለዚህ ከኢካኮቴቤ የሰለጠኑ የእኛ አሲስታንሶች አሉ። ከዛ ባለፈ ደግሞ የኢካኮቴቤና የአማኑዌል ሆስፒታል ባለሙያዎች እየመጡ እዚህ ሕክምና ያደርጋሉ። በብዛት የካኮቴቤ ባለሙዎች ናቸው የሚመጡት። እነሱ እየመጡ እዚህ ሕክምና ያደርጋሉ። እዛ ጋር የህክምና ሴንተር አለን፣ ፎሎአፕ ይደረግላቸዋል። እዚህ ጋር ከላይ የምተኙት እዚህ ውስጥ ቤዝመንት ውስጥ ብቻ ከ36 በላይ ሰራተኞች አሉ። እነዚህ ተንከባካቢዎች መኝቷቸውን፣ ውሏቸውን የሚከታተሉ አዳራቸውን የሚከታተሉ ባለሙዎች ናቸው። ስለዚህ እነዚህ ባለሙያዎች እንደዚ ከካክቶ ባለሙያ ሲመጣ ለነሱ ፎሎ አፕ ያሰራሉ ማለት ነው። ክትትል ሲደረግላቸው አሁን በዚህ ሳምንት እንደዚህ እንደዚህ አይነት ለውጥ መጥቷል፣ እንደዚህ እንደዚህ አይነት ነገር ታይቶበታል የሚለው መረጃ ይሰጣሉ። አብረው ሰውየውም ይጠየቃል። ከዛ ጋር የሁለቱን መረጃ ወስዶ ሰውየው መድኃኒት የሚጨመርለት ከሆነ መድኃኒት ይጨመርለታል፣ ሌላ የሚጀመርለትን ካለ ይጀመርለታል። ስለዚህ እዚህ ክፍል ዋና ወጪው መድኃኒት ስለሆነ ሁላችሁም መድኃኒት እኛ ጋር ኤክስፓድ አያደርግም ሁሌም ማስተላልፈው መልእክቴ ነው። ሁለት ወርም ሶስት ወርም አራት አምስት ወርም ይቅረው እኛ ጋ አምጡት፣ እኛ ጋ እናደረሰዋለን። እናደረሰዋል ማለት ነው። ሳፕለመንት የሚሆኑ እንደዚህ መልቲ ቪታሞች የሚሆኑ እኛ ጋር ጠቃሚ ናቸው። በብዙዎቹ ጎዳና ላይ ነው የሚገኙት። እንግዲህ እዛ ጎዳና ላይ ስናነሳቸው በስትሮክ በነርቭ ተጠቅተው እንደዚሁ ደግሞ በአካላቸው ደክሞ ተጎድቶ ነው የምናገኘውና ስለዚህ ሳፕለመንቶች እንደዚህ መልቲ ቪታሚኖችን ብታመጡልን ለእነሱ ቀጥታ የምናደርስ ይሆናል። ስለዚህ ይህ ሶስት ሽድስት መቶ ላይ ቅድም እንዳላችሁ ልጁ 3600 ካሬ ላይ ያረፈ የህንፃው መጨረሻ ከዚህ በታች አንዳለ ወለል ነው ማለት ነው። እንደምታዩት በጣም በርካታ አልጋዎች የሚታያችሁ ከሆነ ይታያሉ። ወንበሮች ደግሞ እዚህ ጋር ያደረግንበት ምክንያት ራሳቸውን ችለው ሁሉም በየአልጋው ላይ ወንበር ተቀምጦለታል። መድኃኒት ሰዓቱ ጠዋት ሲደርስ፣ ማታም ሲደርስ በየወንበሩ ይቀመጣል። ሻዩን ጠጥቶ ምግብ ተመግቦ መድኃኒቱን ይወስዳል ማለት ነው። እንዳይምሩ ሁማን አክት አያደርጉም። እንደዚህ አይረብሹም። የተለያየ ምልክት አያሳዩም። ስለዚህ እንደ ኖርማል ሰው ሆነው ነው የሚገለገሉት ማለት ነው። ይህንን ሁሉ ሰው እንግዲህ መርዳት ማገዝ ማለት በጣም ከባድ ነው እና እንደምታዩት እዚህ ታች ላይ የምታያቸው ሰዎች ደግሞ አረጋውያኖች ናቸው። ወተው አየር ይቀበላሉ። ልክ እንደምታያቸው የአእምሮ ህሙማኖችም ደግሞ አሉ እዚህ አንደርግራውንድ ስር፣ ያው አሁን ለመግባት ስላልተመቸን ነው። እንደምታዩቸው ሁሉም ሰዎች መረዳት አለባቸው። እንዴት ነው ጠያቂ የሌለው ሰው ነው? በጣም ብዙ ጊዜ እንደዚህ አይነት ነገር የሚከሰትበትና እየመጣችሁ ጠይቋቸው፣ እኛ አለን በሏቸው እኛም ደግሞ በዚህ ዩቲዩብ ቻናል እየመጣን እናያቸዋለን ማለት ነው ይሄ የምታዩት ደግሞ የአባቶች ክላስ ነው የዳይፐር አባቶች የዳይፐር ክላስ ኦኬ ይሄ የምታዩት የአዋቂዎች የዳይፐር ክፍል ነው እና የመቄዶንያ ትልቁ ወጪ ያው ቀደም ልክ ጓደኛችን እንደገለጸው ዳይፐር ነው እና የምትችሉ ሰዎች ስትመጡ ልጠይቁ ስትመጡ አንድም ይሁን ሁለትም ይሁን ዳይፐር ይዛችሁ እየመጣችሁ ሌላ ሌላም ነገር ማንኪያ የሚያስፈልገ ሁሉም ነገር እዚህ ጋር ዋጋ አለው እና ለኛ ትርፍ የሆነ ነገር እዚህ ጋር ዋጋ ስላለው ሁላችሁም እየመጣችሁ እንድትጎበኛቸው ይህን ክላስ ደግሞ እንደምታዩት በጣም ትልቅ ነው። በጣም ሰፊ ነው በዛ ላይ እና የዳይፐር ክላስ ነው። ወጣቶች አዛውንቶች፣ እዚህ ጋር እንደምታዩት የዳይፐር ክላስ ነው። እዛ ጋር ቲቪ አላቸው። ቲቪ ያሉ በጣም ብዙ ብዙ የሚታዩ ቦታዎች አሉ። መረዳት ያለባቸው ሰዎች አሉ። ቀጣይም ክላስ ደግሞ እናያለን። ያው አሁን ደግሞ የምንገኘው የሴቶች የዳይፐር ክላስ ነው፣ የእናቶች ዳይፐር ክላስ ነው የምንገኘው። ያለውን ነገር ደግሞ ዲቴሉን በረም ፓዊ ወንድማችን ፓዊ ያስረዳናል። በመጀመሪያ መጣችሁ መጎብኘታችሁን በጣም ያመሰገንኩትን ቅድም ነገራችኋለሁ። አሁን መቄዶንያ እንግዲህ ሁሉም ሰው ሰው በመሆኑ ብቻ ነው የሚያነሳው ከጎዳና። ስለዚህ ምንም ጧሪ ቀባሪ የሌላቸው ቤተሰብ የሌላቸውን ሰዎች ቀታ አንስቶ እዚህ ደረጃ የሚያደርሳቸው ማለት ነው። እነዚህ ሰዎች በሙሉ ጎዳና ላይ ቢሆነው ምን ይፈጠር እንደሚችል መገመት ለእናንተ አይከብድም። ስለዚህ እነዚህን ሰብስቦ ከዛም ከዛም አንስተን እዚሁ ዘር ቀለም ብሔር ሳይለይ ተሰባስበው ቤተሰብ ፈጥረው የሚኖሩበት ትልቅ ድርጅት ነው እዚህ ኢትዮጵያን ታያላችሁ ማለት ነው። ስለዚህ አንደኛ መልክቴ ምንድን ነው? መጣችሁ እንድታዩ ነው። ሰው ሲያይ ነው የሚያምነው። ስለዚህ እዚህ ውስጥ አንሶላ፣ እንደዚሁ ላርጎ፣ ሳሙና፣ የተፈጥሮ ንጽህና መጠበቂያዎችንም እንደዚሁ ብትለግሱን ለእኛ በጣም አስፈላጊም ስለሆነ ነው ይሄን የምነግራችሁ በጣም አስፈላጊም ስለሆነ ነው ለግሱን ነው ምለው። ከዛ ባለፈ ደግሞ ዳይፐር ተጠቃሚም ሆነው የአይምሮም ተጠቃሚም አሉ። አሁን እንደዚህ ስትል ቅድም ያሳየው ኃይል ቁጥር ምናምን አለ። አሁን እንደዛ አይነት ነገር ካየህ አይምሮ ታማሚ ማለብ ኒል እንትን እንዲታሰብ ማለት ነው። ስለዚህ መቄዶንያ አሁን የምንገኘው የሴቶች ክፍል ነው። ስለዚህ አሁን ጣቃ አስመጪዎች አሉ። እዚህ ጋር ጥበብ ክፍል እነሱ የሰፉላቸው ልብስ ነው ይሄ፣ ዩኒፎርም ለማድረግ ማለት ነው። ስለዚህ መጣችሁ ጎብኙን፣ መጣችሁ አግዙን፣ በ8661 ማግዙን ነው የምንለው እኛ በጣም እገዛ የሚሻ ድርጅት ነው። እኔ አሁን ብዙ ጊዜ እንትን ስል ለራስ ራሱ ይገርመኛል እና መቄዶንያ እገዛ የሚፈልግ ድርጅት ነው። ስለዚህ እናንተ ባለቤቱ ናችሁ። እንግዲህ እንደምታውቁት ከውጭ ድርጅት የሚረዳው የለም። ራሱን በራሱ የሚያስተዳድር ነው፣ ህዝቡን የሚያስተዳድረው እንደዚሁ ፕሮግራም ምክንያት እያደረጋችሁ ልደቱን ሙታሞቱን እንደ በዓላቶችን ምክንያት እያደረጉ ይመግባሉ። በዛ በዛ ምክንያት ነው እና የሚተዳደረው የውጭ ቋሚ ገቢ ስለሌለው ሁላችሁ መጣችሁ ጎብኙ፣ እርዱን። 861ን አሁንም ደጋግሜ የምናገረው ምንድነው አንድ ብር አንድ ሰው መርዳት ነው እና አንድ ብር በቀን አንድ ብር ነው የሚቆርጥባችሁ። ስለዚህ 80 60 ኦኬ ያላችሁ ቴክስት አድርጉልን። ከዚህ በመቀጠል ደግሞ የምንሄደው ሄደው ወደ እዛ ጋር እንደምታዩት የቤተክርስቲያን መስጊድ አለ። ከዛ ደግሞ የእናቶች ክፍል አለ። የእናቶች ክፍልና መስጊዱን እናየዋለን። ያው ውጪ ነው፣ ፀሐይ ኑሮ አይኑሮ አላውቅም። ብቻ በደንብ እና ወሳኙ ሀሳቤ ፕላን ያረኩት ያው መቄዶንያ መምጣት መታየት እንዲሁም መጎብኘት አለበት ብዬ ስለማምን ነው። ያ ከኋላ ላይ ደግሞ የምታዩት ምታዩት ያላለቀው ህንጻ በ3600 ካሬ ላይ ነው ያረፈው። አሁን ደግሞ የምናየው ይሄ ሙሉ ግቢው ነው። ይሄ ሙሉ ግቢው ነው ማለት ነው። እዚህ ጋር ምታዩት እንዳለ ግቢው አለ። እዚህ ጋር ደግሞ የክላሶች አሉ። እነዚህ ቀደም የጎበኘ ናቸው እናቶች፣ ሌፐር ክላስ እዚህ ጋር ደግሞ የተለያዩ አረጋውያኖች አሉ። ያ እንደምናየው እዛ ጋር መስጊድ ነው። አሁን ደግሞ አረጋውያኖች እናያለን። አባቶች ደግሞ የተለያዩ አባቶች እዚህ ስራ የሚሰሩ አባቶች አሉ። እና በጣም ብዙ ታሪክ ነው ያለ ይሄ ጋር። ከዚህ በመቀጠል አሁን የእናቶችን ክላስ እናየዋለን ማለት ነው። እዚህ ያው ይሄ እንደምታዩት ይሄ እንደምታዩት የመስታወት ክላስ የሚባለው እናቶች ክፍል ነው፣ እና እንደምታዩት በቃ በጣም ሰፊ ነው፣ ግን ከዚህ የተሻለ እዛ ያላለቁ ፎቅ ውስጥ ገብቶ መኖር ይችላሉ። እና መታችሁ ብታዩ ብትጎበኙ ብትረዷቸው በጣም አስፈላጊ ነው። ስለዚህ ቀጣዩ ላይቭ የሚተላለፍበት በራሱ በመቄዶንያ ዩቱብ ቻናል ስለሆነ የመቄዶንያን የዩቱብ ቻናል ሰብስክራይብ እያደረጋችሁ እንቀጥላለን። ያኛውን እንትን አሁን የምንሄደው ወዴት ነው? ከዚህ በመቀጠል ወደ እናቶች ክላስ ነው የምንሄደው። መስቶት እናቶች ክላስ እና እንዳልኳችሁ መቄዶንያ በጣም ብዙ የሚያስተምር ግቢ ነው። እኔ ከዚህ በፊትም ስለመጣሁበት እና

ወጣቶች ናቸው ዩቲበሮች ናቸው። እንደዚህ በሶሻል ሚዲያ ምናምን እዚህ አሁን ገቢ ማሰባሰቢያ እንደምናደርገው ማለት ነው። በዛ የተሰማሩ ባለሙያዎች ናቸው። አሁን እዚህ ያለውን ሁነት ቀርጸው ለመላው ዓለም አድርሰው እንግዲህ የሚያገዝ የሚችሉት አግዘው እንደዚህ ደግሞ መጥተውም እንዲጎበኙ መልእክት ሊያስተላልፉ፣ እናንተ ሊጠይቁ ነው የመጡት። እሺ። እና መረቂያችሁ እንኳን ያደረሳችሁ እኛን እንደጎበኛችሁ ፈጣሪ ጎብኛችሁ ረዴት በረከት ከቤታችሁ አይጥፋ። ረዴት በረከት ከግቢያችሁ አይጥፋ። ማዳችሁ ሰፊውን ገበታችሁ ሰፊውን ወግ ማዕረግ ያደርሳችሁ። አገር ተረካቢ አርጋችሁ እናት አባት ጠዋሪ ያርጋችሁ። ፍቅሩንም አፍቱንም ጤናውን ያደላችሁ። የማታ እንጀራ ይስጣችሁ። እማልቀው እንጀራ ይስጣችሁ። አለሙ ዘበኑ ለእናንተ ያድርግላችሁ። ያሰባችሁ ትሳካላችሁ። በጎደለ ሞልቶ ይስጣችሁ። የሞቀት ዳር ይስጣችሁ። መልካም ጋብቻ ያድርግላችሁ። ወልዳችሁ ሳሙ ከብራችሁ ቁጭ በሉ እናንተ የተቋጠረው እንጀራ አያንሳባችሁ። የተቋጠረው እንጀራ ለናንተ ያድርግላችሁ። ዘራችሁ እንደ ጤፍ ይብዛ። ዘራችሁ የብረት መሰሶ ያድርገው። ጤናችሁን ያድላችሁ። እግዚአብሔር ስትወጡም ስትገቡም ቅዱስ ገብርኤል፣ ቅዱስ ሚካኤል፣ እመቤቴ ድንግል ማርያም ከኋላን ከፊትም፣ አርባ አራቱ ታቦቶች የሰማዩ ንጉስ አያሉ አምላክ ከኋላን ከፊትም ከነመስቀሉ ይከተላችሁ ይከተላችሁ። ውጪም ቢኖራችሁ ለሀገራቸው ያብቃቸው። እዛን ካሉ ድንግል እመቤቴ እንቅፍ ድግፍ ታርግላችሁ፣ እሾክ ሳይወጋቸው እንቅፋት ሳይነካቸው በሰላም ያምጧቸው። እናንተ ቢንያም እንደ ጦረን እናንተም ደግሞ ትልቅ ደረጃ ለቁም ነገር በቅቷችሁ፣ እናት አባት ጧሪ ያርጋችሁ፣ አገርንም ለመደገፍ ያውቃችሁ፣ መቄዶንያን ለመርዳት ያውቃችሁ፣ እየረዳችሁኝና ዶክተር ቢንያምን ጤናውን ያድለን፣ ከጎዳና ያነሳን፣ ጤናውን ያድለው የብረት መሰሶ ያርገው ያኑርልን፣ ክፉም አይንካብን። እናንተም እግዚአብሔር ይስጣችሁ፣ አገራችንን ሰላም ያርግልን፣ የተጣላ ይታረቀልን፣ የታመመ ይሻርልን፣ ሰላም ያዋለን፣ ሰላም ያሳድረን፣ ዳር ድንበራችን ይጠበቅልን፣ ከክፉ ነገር ይሰጉረን፣ ደጉን ያቅርብልን፣ አገራችን አገረገነት ያርግልን፣ ጸበሉን ያፍስስበት። አሁን ደሞ ለተንሳ አሳለፈን፣ ክረምቱ መጥተዋልና ለመስቀረ ብርሃኑ ያድርሳችሁ አያድርሳችሁ። ሁላችሁም ሰላሙ ኑሉን ጤናችሁን ያድላችሁ። እግዚአብሔር እንጀራችሁ የቁሉ ገብርኤል ከእናንተ ጋር ያርግላችሁ። ይከተላችሁ፣ በጣሪ ይከተላችሁ። እኔ ባጎድ ኬር ታውቃላችሁ። በሶድኛ አያቁም ይቅር። በቃ አይ፣ ችግር የለም ተመልካችሁ ያውቃል። ያው በሰርግም በክርስትናም ይባላል። ያው ሚዲያ ላይ ያላያቸውኝም ከቢንያም ጋራ እነሱም ያውቃሉ። ኬር ማለት ሰላም ነው። እሺ አዲባ ጎደልክቦ ዚህ መዳን ያለም በበር ዲኖ የሙላቦ የውን ኬር ኬሬውን፣ ኬር፣ ለአገራችን ለኢትዮጵያ ኬር፣ ለዓለም በሞላ ኬር፣ ለዘር ማንዘራችሁ ኬር፣ ለቤተሰባችሁ ኬር፣ ለወጣቶቹ ኬር ይህን ድርጅት ለመሰረተ ኬር ላስጎብኙን ኬር ለአረጋይን ጓደኞቼ ኬር። እሾካ ያውጋችሁ እንቅፋት አይንካችሁ። በሰላም ግቡልኝ። እግር ዴት ገድ ይባላል። ሰላም ሆኖልን በጣም አሜን ኑሩልን። ስለዚህ ወደ ቀጣዩ ክላስ አሁን፣ የአባቶች የስራ ቦታ የት እዛ። ከዚህ በመቀጠል የአባቶች የስራ ቦታ ነው የምንሄደው። ስንት አመት ቆየ? ግን ስንት አመት ሆነ መቄዶኒያ? ይሄ ደግሞ የተለያዩ አባቶች ስራ የሚሰሩበት ክላስ ነው እንደምታዩት። አገልግላለ በጣም እዚህ ጋር ደግሞ የልብስ የተለያየ የሽመና ስራ ምናምን እዚህ ጋር ያለው እንደምታዩት በጣም ነው አስገራሚ ቦታ ነው እንደምታዩት እና እዚህ ጋር ደግሞ እንደምታዩት መጥረጊያ ምናምን አለ። ያው እዛ ጋር እንደምታዩት ደግሞ የስፌ እዛ ጋር ደግሞ የስፌት ስራ አለ ምናምን። አባቶች ያው ይሄን እየሰሩ ምናምን ራሳቸውንም በደንብ ያስተዳድራሉ። በጣም አሪፍ ነው ቦታው። በጣም ነው ማራኪ ቦታ ነው። እኔ በጣም ውድጁ አለው እንደዚህ ራሳቸውን በራሳቸው ለማቆም የሚሞክሩት ነገር ነው። እንዳያችሁት መቄዶኒያን ጎብኝተናል አይተናል። በጣም ብዙ አስተማሪውን ነገሮችን በጣም መረዳት ያለባቸው ሰዎችን መቄዶኒያ በጣም መጎብኘት እንዳለበት እንዲሁም ደግሞ ይሄ የምታዩት ህንፃ ደግሞ ማለቅ እንዳለበት አይተናል። ወንድም ፓዊ እንዳለውም ደግሞ በጣም ብዙ ፔጆች አሉ። በዛ ላይ የመቄዶኒያ የዩቱብ ቻናልም አለ። እዛ ላይ ገብታችሁ ላይቭ ሲጀምር መረዳት ትችላላችሁ ማለት ነው። እየመጣችሁ ደግሞ መጎብኘትን በሰማንያ አንድ ስልሳ አንድ ላይም ኦኬ ብላችሁ አንዳንድ ብር በቀን አንድ ብር፣ ያው እንደምታዩት ይህን ህንፃ ቁሞታል። ና የዛሬ ቪዲዮን ይመስል ነበር። ከተሞቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቀጣይ ደግሞ በአሪፍና አስተማሪ ቪዲዮ እስክንመጣላችሁ ይመቻችሁ።